ሰላም እናቷ ደውላላት። በጣም ተደናብራ እባክህ አድርሰኝ ወደ ቤት ትለዋለች። እሺ ተረጋጊ፣ ሰላም እያለ ቢኒም አድርሷት ወደ ቤት ተመለሰ። እቤት ሲመለስ እሱ ሀና እየጠበቀችው ነበረ ተዘጋጅታ። ምን ነው? በሰላም ነው ያመሽኸው? ምን ሆነህ ነው ቆየህ? አይ የሰላምን እናት አማቸው እሳቸውን ላይ ሄጂ ነው እና አልተሻላቸውም እንዴ አልተሻላቸውም በጣም አማቸዋል እንዴት ምንድን ነው የጭንቅላት እጤ ስላመማቸው በጣም ከባድ ነው የሆነ ሰዓት ላይ ከቁጥጥር ያወጣቸዋል እና ታዲያ ሁኔት ነው ያሉት የት ሆስፒታል ነው ያሉት ትላለቻ እሱም አይ ከሆስፒታሉ ወጥተዋል እቤት ነው ያሉት እናን ቤት ነው ያሉት። አዎ ቤት ናቸው። ሀናም ያዘነች መስላ በፈጣሪ ስም ትልና ትተክዛለች። በጣም ያሳዝናል። ከዛም ሰላም እቤት ስትሄድ እናቷ ብቻቸውን አልነበሩም። የድሮ ፍቅረኛዋ አብሮ ነበረና እሱ አይዞት ማዘር ነገ ወደዛ ወደ ሆስፒታል ወስደው ታሏል ሐኪሞች አነጋግር ያለው እያለ አላያትም ነበረ። ሰላም ግን ከጀርባቸው ቁማ እያዳመጠች ነበር። እና በቃ አይዟችሁ ብሎ ሲያያት ይደነግጣል። ምንም እኮ ያደረኩት ነገር የለም፣ እኔ እያለበስኳቸው ነው። እሷ ግን በንዴት ነው፣ በጣም ነው ያየችው፣ ገላመጠችውም ከዛ ቢኒ ደግሞ እና ተዳ ቆይ እስኪ ቁጭ በል ትሏለች ሀና። አይ እስኪ ቆይ ልሂድ፣ ቆይ አንዴ ጠብቂኝ ብሏት እሱ ይወጣል። ከሰላም ጋር ተቀጣጥረው ስለነበረ ሄዱ። በእናት እንደው ይሄ ገገማኮ አልፋታኝ፣ ያለ ምክንያት አግኝቶ አስሬ የቤትዬ መጣ። ቤቱ ራሱ አስጠላኝ። ምን ላድርግ ሰላምዬ። እንኳን እንደዚህ ክፍተት አግኝቶ እንደውም እንደው ነው እንግዲህ ምን ታረጊው። እናትሽ እስከሚሻላቸው ድረስ አይዞሽሽ። ቆይ ግን እናትሽ የሚያውቁት ነገር አለ። አንድ አክስት አለችኝና አክስቴ ናት፣ አግብቶ አግብቼ ወደ ውጭ ይዣል ሄድ ብሎ ሲላት፣ አክስቴ ሻለችው እናቴም እሺ ብላ ተስማማች። እሽ ተባለ። እኔ ግን አልወደውም አልፈልገውም፣ መሄድም አልፈልግም ወደ ውጭ። ያለ ፍቅር እንዴት አድርጌ ነው እሱን አግብቼ የሚሄደው ትለዋለች እና እኔ ቀን በቀን ደቃ በደቃ እየጠላሁት ነው የመጣሁት። ቢኒ ለማንኛውም አንቺ ተረጋጊ ና እናትሽ ታከመው ይዳኑ መጀመሪያ እሺ፣ ከዛም በኋላ ሁሉን ነገር ራስሽ ታስተካክዋለሽ። እኔ ግን እናቴ እንዲህ በቀላሉ ምትድን ትመስልሃለች? አይዞሽ፣ ምንም አይሆንም ይድናሉ። አይመስለኝም። ምክንያቱም ገንዘብ ምንም ነገር እጅ ላይ የለኝም በምን ገንዘብ እንደማሳከማት አላቅም። ምንም ሀሳብ አይግባሽ፣ እውነት ምንም ችግር የለውም። እኔ የምችለው ሁሉ አድርጋለሁ አንድ ነጥብ አካውንቴ ላይ አለ ካለም አለ ከለለም ደግሞ ምንም ችግር የለውም። መኪናዬ ቢሆን ሽጬ እሰጥሻለሁ ታሳከሚያቸዋለሽ ምንም ችግር የለውም። አንተ ምን በወጣህ ነው ይሄን ሁሉ መስዋዕት የምትከፍለው? ትሏል ምንም ችግር የለውም። እናትሽ እናትሽ ይዳኑ እንጂ ገንዘብ እኮ ችግር የለውም። በብድር መልክም ቢሆን እንደ ብድር ታይዋለሽ፣ ምንም ችግር የለውም ሰላምዬ። ዋናው የማዘር መዳን ነው። ግን አመሰግናለሁ ለሁሉም ነገር ቀላል የሚሆነው የቤተሰብ የእሷ መሻል የእሷ መደን ነው ብቻ ቀለል ያለ ሕክምና ያደርግልን በቃ። ሰላም እያ አሁን ብዙ አትጨናቂ ሂጂ፣ ግቢ። ብቻቸውን ጠልሻችሁ አትይጅ። እሺ እሺ፣ በቃ ሰላም። እሺ፣ በይ ቻው። በቃ እናፍቅሃለሁ፣ ሁሌም ቤቴ ምናፍቆኛል። እ ቤቴ ቤቴ ነው ያልሽ? አዎ፣ እሺ ቤትሽ ይላታል። አይ ቤታችን ነው የሚባለው። አንተ የሌለህበት ቤት ምኑ ይናፈቀኛል ብለህ ነው? ትለውና ይለያያሉ። እሷን በንግግሩ ተገርማ ቆም ብላ አሰበች። ና ወደ ቤቷ ገባች። ቢኒም ወደ ቤቱ ገባ። በሀሳቡ የሚለው ገንዘብ ከየት አምጥቶ ለሰላም እንደሚሰጣትና ማዘር እንዴት እንደሚታከሙ እያሰበ ነው። ሀና እዚህ ጋ ስራዋን ልትሰራ ነው። ና ቢኒ እራት ላቅርብ። እሺ አዎ፣ ይላታል በድንጋጤ እኔም ምልሽ ሀና ለምንድን ነው የሰላምን እናት ማጠይቂያቸው ለምንድን ነው ንወይስ መሄድ አትፈልጊም እንዴ ለምንድን ነው ማልችለው እንዴ እኔ ኮ ቀለል ያለ መስሎ ነው ምን ችግር አለው እኔ ደግሞ ብዙ ሰው ካለም ብዬ ነው ምንም ችግር የለውም በቃ እሺ ነገ ሄጅ ጠይቃቸዋለሁኝ ምንም ችግር የለውም በቃ እሺ እኔ ራት ላቅርብ አንተ ተነስታ ጠብትለውና እሷ ወደ ኩሽና ትሄዳለች። ሀና ኩሽና ከገባች በኋላ የሚጠጣው ላይ ውሃ ስትቀዳ ለሱ የእንቅልፍ ጨምራበት ትሰጠዋለች። ዛሬ ስራችን እንሰራለን። አሁን በሽተኛ የምናስታመምበት ጊዜ አይደለም። እኛ ስራችን የምንሰራበት ጊዜ ነው። ወደ ዋናው ቁም ነገር ነው የምንሄደው ትልና የሚጠጣው ውሃ ውስጥ መድሃኒት ታረግበት እና እራት ታቀራርባለች ከዛም ሀና አሁን የተለየ ሌሊት ይኖረናል እያለች እራቱን አቀረበችው ና እራቱን በልቶ እንደጨረሰ ቢኒ የተሰጠውን ውሃ እንዳለ ነበረ የጠጣው ምንም አላስታረፈውም ነበረ ቁጭ ባለበት እራሱን አያቅም እሷም ደስ ያላት። እሱ ገና ጠጥቶ ከመጨረሱ በፊት ሳህኖቿን አነሳስታ እሱን ነበር የምትመለከተው። ፍጻሜውን ማወቅ ነበረ ፍላጎቷና እያየችው ነበር። እሱም ወንበሩ ላይ ራሱን ሳተ። ከዛ ተመልሳ መታ እሱን። እንደምንም ብላ አንስታ ወደ መኝታ ቤት ይዛው ሄደች። ሰላምም ፍቅረኛዋን ገብታ አሁን በቃ ሂድ ወደ ቤትህ ይበቃሃል። እንዴ፣ ምን ሆነሽ ነው? በዚህን ሰዓትማ የትም አልሄድም፣ ብቻሽን ደግሞ ጥዬ የትም አልሄድም ይላታል። በቃ ምንም አታስፈልገኝም፣ ሂድ፣ አታስፈልገኝም፣ አልፈልግም። አንተ ለምንም የማትጠቅም፣ ለምንም የማትሆን ሰው ነህ፣ ለምንም ብቁ አይደለህም ትለዋለች። እንዴ፣ ምን ሆነሽ ነው? የዋህነት ዝም ማለት ምንም የማላቅ ምንም ማድረግ የማልችል ይመስልሻል? እንዴ ሰላምዬ፣ ምንድን ነው የምታየው ይውልሽ ታይ ይውልህ እኔን ለፍቅር ምንም አይነት መስዋዕት መክፈል አታቅም። እኔ ምክንያቱም ብዙ ነገር ማድረግ እየቻልክ አንተ ግን ንገሩኝ ነው የምትለው። ሲነገርህ ብቻ ነው እሺ የምትለው እንጂ እራስህ ሴት ልጅ ምን ያስፈልጋታል ብለህ የምትለውን ነገር አታስብም። ስለዚህ አታስፈልግም። የምታፈቅረው ሰው ይሞት ይኑር እንኳን ምንም ግድ የማይሰጥህ ሰው እኮ ነህ።